ሰላም ሰላም፣ ውዲያን ውይትም ተመልካች ሰላምታ ይበያላችሁበት ድረሳችሁ እንዴት ናችሁ? አማን ናችሁ? ሰላም ናችሁ ወይ? ጠፍቼ ነበረ፣ ያ ተመትልሻላው። እንግዲህ አንዳንድ ነገር ነው ያጠፋኝ አለው። ዛሬ ማሳያችሁ የሞሪንጋ የፊት ማስክ ነው ማለት ነው የምናየው። እንግዲህ እዚ ጋ እንደምታዩት ሞሪንጋ ለመጠጣት ብቻም ሳይሆን ለማስክነትም በጣም አሪፍ ነው። የምትጠቀሙት ጥሩ ነው። ሞክሩ ትላችኋለሁ። በጣም አሪፍ ፊት እዛችሁ ፅድት ያለ ፊት ቆዳ እንድኖራችሁ ፈካል እንዲሆን እና እንግዲህ ንጹህ ፊት እንድኖራችሁ ያደርጋል እና እዚ ጋር አንድ ማንታ ያረጋለሁ። ለአንድ ጊዜ የሚሆነኝም ብቻ ነው የማዘጋጀው። ያ እዚ ጋር እንደምታዩት ያ ሞሪንጋችን አድርገን ብዙም ግብአት ብዙ ነገር አይፈልግም። የሞሪንጋ ማስክ የሚያስፈልገን ሦስት ነገር አራት ነገር ነው። ሞሪንጋ እና እርጎ ወተት እና እንትን ማር ነው ማለት ነው። እነዚህ ነው ቀላቅለን የምንጠቀሙ ማለት ነው። ጌስ ቀላቅለን እንመለሳለን። እሺ ጌስ ያው እዚህ ጋር እንደምትመለከቱት በደንብ ሚክሰር እያረኩት ነው ሚክስ ሚክስ በደንብ ቀላቅለዋለሁ ማለት ነው ሰው ከቀላቀልኩት በኋላ በንጹህ ፊት ላይ ይሄን ይመስላል ማለት ነው ቀላቀልኩት ጠቆረ እንጂ ቪዲዮ ላይ ጠቆረ ይመስላል እንጂ አንተ ከዛ ፊትን ታጥቤ በንጹ በንጹህ ፊት ላይ ነው የተቀባውትና ያስቀባው ይመስላል ይመስላልና ደረቅ ስል ደሞ እናያለን ማለት ነው አሁን ላይ ግን ይሄን ይመስላል ድርቅ ስል ሙሉውን እንደዚህ እንትን አርጋችሁ ማንሳት ትችላላችሁ፣ ወይ ደግሞ የኔ አሁን በደንብ ብዙ አልደረቅም። ሲደርቅ እንደዚህ ነው። የኔ ብዙም ስል አልደረቅም በነገራችን ላይ ገና ነው፣ ግን እኔ ቶሎ ቢዚ ስለነበርኩ ለስራ እንትን ብዬ እንደዚህ እያረኩ ታወጣች ድርቅ ስል ራሱ ይነሳል። ልክ እንደ ማስክ ከፊታችሁ ላይ በፊታችሁ ቅርጽ ነው የምነሳው ማለት ነው እና እንደዚህ አርጋችሁ ሲደርቅ ይወጣል ማለት ነው። ራሱ እንግዲህ የደረቀ ቆዳን የተለያዩ ቆሻሻዎችን ከፊታችሁ ላይ ይዞት ነው የሚወጣ ማለት ነው። እንደዚህ አርጋችሁ ማለት ነው። የኔ እንደነገርኳችሁ አልደረቅ፣ ለዛ ነው እና እንደዛ ነው። ሲደርቅ እንደነገርኳችሁ እንትን የሆነ ነው የሚወጣው እና እና ሞክሩት ልላችሁ ፈልጌ ነው። አሪፍ የፊት ማስክ ነው፣ ምርጥ ማስክ ነው። አይስወይሉን ነው ምላችሁ። ያ ይሁን እንደምታዩት እንደዚህ ይሄን እንደነገርኳቸው አልደረቀ። ከደረቀ ግን በፊታችሁ እንትን ነው የሚወጣው ማለት ነው። ቅርጥ በዛው ነው እንትን ብድግ ብሎ የሚወጣውና ድርቅስል አሪፍ እንትን ነው እና ያ። በነገራችን ደግሞ ንቅሳት እያጠፋው ነው ጌስ። ንቅሳቴን ባለፈው ህጄ ንቅሳት ላጠፋ ህጄ ነበርና ያ እየጠፋ ነው ንቅሳቴ። እና ፊቴ ላይ ከጠፋ ሌላ ሰው እንዳልመስላችሁ ራሴ ራሴውን ይላችሁ ነውና፣ ይሄ ሳሙና ደግሞ በጣም አሪፍ ነው። በቀደም የገዛውት በጣም አሪፍ ነው። ውድ ነው ግን በጣም አሪፍ ነው። ለፊት በቃ አሪፍ ሆነ። እንት ነው ክሊንዘር ነው። በጣም አሪፍ ነው። ሞክሩት። እና እንደዚህ ፊቴን ጥብ በደንብ አድርጌ እንትኑ ካወጣው በኋላ ፊቴን በደንብ አድርጌ ነው የምታጠበው። እና እዛ እንደዚህ ከታጠብኩ በኋላ የሚያስፈልገኝን የፊት ሞይስቸራይዝ ክሬም ቀባለሁ ማለት ነው። ሰው ይሄ ማስክ በጣም አሪፍ ነው። ሞክሩት፣ ይጠቅማችኋል። ያ እንግዲህ እዚህ ጋር ታጥቤ ምንም እንትና ክሬም አልተቀበውና ፊቴ አሪፍ ነው ያለውና ምንም ከታጠብኩ በኋላ ማለት ነው። ማስኩን እንትን ብዬ ከታጠብኩ በኋላ ነው ምንም ክሬም አልተቀበውም ገና ማለት ነውና ይሄን ይመስላል ማለት ነው። የዛሬ ቪዲዮአችንን ይሄን ቻናል ሰብስክራይብ አድርጉት ፕሊዝ ፕሊዝ፣ ፕሌስ ይመቻችሁ፣ ባያላችሁ በጥሩ ጊዜ ይሁንላችሁ፣ ሞክሩት።